ሰላም ጤና ይስጥልን። በመላው ዓለም የምትገኙ አድማጭ ተመልካቾቻችን ከኢትዮ ቁም ነገር የዝግጅት ክፍል የአክብሮት ሰላምታችን እያቀረብን በዕለቱ ከዓለም ዙሪያ የተሰሙ አጫጭር ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ተከታታዮች ቻናላችን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ በአክብሮት እንጠይቃለን። በቅድሚያም የዕለቱን ዘገባዎች አርዕስተ ጉዳዮችን እናስቀድማለን። አሜሪካ በቬንዙዌላ ፕሬዚዳንት ይመራል ያለችውን የወንጀል ቡድን በአሸባሪነት ልትፈርጅ ነው። የባህር በር ካላገኘን ጦርነት ይኖራል ሲሉ የዩጋንዳው ፕሬዚዳንት ዮሪ ሙሴቬኒ አስጠነቀቁ፣ የሚሉ ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። አሜሪካ በቬንዙዌላ ፕሬዝዳንት ይመራል ያለችውን የወንጀል ቡድን በአሸባሪነት ልትፈርጅ ነው። ዩናይትድ ስቴትስ በቬንዙዌላ ፕሬዝዳንት ይመራል ስትል የምትወነጅለውን ዴሎስ ሶልስ የተባለውን የወንጀል ቡድን በአሸባሪነት ልትፈርጅ መሆኗን የአገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ እሁድ ዕለት በሰጡት መግለጫ አሜሪካ ቡድኑን የውጭ አሸባሪ ድርጅት በሚል ከህዳር 24 2025 ጀምሮ ለመፈረጅ መወሰኗን ተናግሯል። በዚህ የተነሳ የአገሪቱ ፕሬዚዳንት ማድሮ የቡድኑ መሪ ናቸው ተብለው በመፈረጃቸው ወዲያውኑ እንደ አሸባሪ ይቆጠራሉ። ማድሮ ግን ከወንጀል ቡድኑ ጋር ምንም ግንኙነት እንደሌላቸው በመግለጽ አስተባብለዋል። የትራምፕ አስተዳደር የአደንዛዥ ዝውውርን ለመቀነስና በማድሮ ላይ የሚያሳድረውን ጫና ለማሳደግ እየሰራ ይገኛል። የውጭ አሸባሪ ድርጅት የሚል ስያሜ የአሜሪካ መንግስት በቡድኑና ተባባሪዎቹ ላይ የበለጠ ጠንከር ያለ እርምጃ እንዲወስድ ያስችለዋል። የአሜሪካ የግምጃ ቤት ቀደም ሲል በዴሎ ሶልስ ላይ ማዕቀብ የጣለ ቢሆንም አዲሱ የውጭ አሸባሪ ድርጅት የሚለው ስያሜ ግን ጠንካራ እርምጃዎችን ለመውሰድ አቅም የሚሰጥ ነው። ዴሎ ሶልስ የወንጀል ቡድን እንደ አደንዛዥ እጽ ማዘዋወርና ህገወጥ ማዕድን በማውጣት በመሳሰሉት ተግባራት ውስጥ የተሳተፈ ወንጀል ቡድንን ለመግለጽ አሜሪካ የምትጠቀምበት ስም ነው። ዋሽንግተን ቡድኑ የሚመራው በቬንዙዌላ ፕሬዝዳንት እንደሆነና ከጦር ኃይሉ የተውጣጡ ሰዎችን ጨምሮ የፕሬዚዳንቱ የቅርብ ሰዎችን ያካትታል ትላለች። ዩናይትድ ስቴትስ ማዱሮ በአደገኛ ዕጽ አዘዋዋሪነት ቀጥተኛ ተሳትፎ እንዳላቸው የሚያሳይ መረጃዎችን እስካሁን ድረስ ይፋ አላደረገችም። ነገር ግን ዩናይትድ ስቴትስ ማድሮን የአደገኛ ዕጽ አዘዋዋሪ አድርጋ መፈረጇ በዕጽ አዘዋዋሪዎች ላይ በምትከፍተው ወታደራዊ ዘመቻ እርሳቸውን ወይም በዙሪያቸው ያሉትን ኢላማ ለማድረግ ማሰቧን ያሳያል። በማድሮ ላይ ጫና ለመፍጠር የሚደረገው ጥረት ዩናይትድ ስቴትስ በቬንዙዌላ ውስጥ ያሉትን ኢላማዎች ልትመታ ትችላለች የሚለውን ግምት እየጨመረ ነው። በጥቅምት ወር አሜሪካ ጄራርድ ፎርድን የተባለውን ግዙፍ የጦር መርከብ ወደ ካሪቢያን ካሰማራች በኋላ ማድሮ አሜሪካን አዲስ ጦርነት እየፈጠረች ነው ሲሉ ከሰዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ምን ማድረግ እንዳለባቸው መወሰናቸውን ቢናገሩም ውሳኔያቸውን ግን እስካሁን ይፋ አላደረጉም። እሁድ ዕለት ለጋዜጠኞች ሮቢዮ ስለ ሁኔታው ከኮንግረስ አባላት ጋር እንዲወያዩ ማዘዛቸውን ተናግሯል። ከማድሮ ጋር አንዳንድ ውይይቶችን እናደርግ ይሆናል እንዲሁም ከቬንዙዌላ ጋር መነጋገር እንፈልጋለን ቢሉም ንግግሮቹ መቼ እንደሚካሄዱ ተጨማሪ ዝርዝሮችን አልሰጡም። ማድሮ ባለፈው ዓመት ጥር ወር የተካሄደውና ተጭበርብሯል የተባለው ምርጫ ካሸነፉ በኋላ የትራምፕ አስተዳደር ጠንከር ያለ እርምጃ መውሰድ ጀምሯል። ሩቢዮ በመግለጫቸው ማድሮም ሆነ ጓደኞቻቸው የቬንዙዌላን ሕጋዊ መንግሥት አይወክሉም ብለዋል። በነሐሴ ወር የአሜሪካ መንግሥት ማድሮን በቁጥጥር ስር ለመዋል የሚረዳ መረጃ ለሚያቀብል ወደ 50 ሚሊዮን ዶላር ሽልማት ለመስጠት ቃል መግባታቸው ይታወሳል። አክለውም ይህ ግንባር ቀደም የአደንዛዥ ዕፅ አዘዋዋሪ ነው በማለት ፈርጇል። ዩናይትድ ስቴትስ በተጨማሪም ቬንዙዌላን የአደንዛዥ ዕፅ አዘዋዋሪ ቡድን እንቅስቃሴን ለመግታት በበቂ ሁኔታ እየሰራች አይደለም ስትል ትተቻለች። በዚህም የተነሳ ፕሬዚዳንት ትራምፕ ወደ አሜሪካ ለሚመጣው ለሚመጣው የፌንታኒን አደገኛ እጽ ፍሰት አገሪቱን ተጠያቂ አድርጓል። ፌንታኒን ጥሬ እቃውን ከእስያ በማስገባት በዋነኝነት የሚመረተው በሜክሲኮ በመሆኑ ከቬንዙዌላ እንደሚመጣ የሚጠቁሙ ምንም መረጃዎች የሉም። የቬንዙዌላ መንግስት በአገሪቱ ውስጥ አንዳንድ የኮኬን ዝውውር እንደሚካሄድ ያመነ ቢሆንም ነገር ግን በቀጠናው ውስጥ በጣም ግዙፍ የእጽ ዝውውር የሚካሄድባቸው ማዕከሎች አሉ። ኮኬይን በብዛት የሚመረተው በኮሎምቢያ በፔሩ እና በቦሊቪያ ነው። አሜሪካ ከመስከረም ወር ጀምሮ በቬንዙዌላና በኮሎምቢያ የባህር ዳርቻዎች በጀልባዎች ላይ ተከታታይ የአየር ድብዳባዎችን ስትፈጽም ቆይታለች። አሜሪካ ከ10 ዓመታት ወዲህ ግዙፍ ነው የተባለውን የጦር ሰራዊት ወደ ካሪቢያን የላከች ሲሆን ቢያንስ 21 የዕፅ አዘዋዋሪ መርከቦች ላይ ጥቃቶችን ሰንዝራ 83 ሰዎችን መግደሏ ተገልጿል። የባህር በር ካላገኘን ጦርነት ይኖራል ሲሉ የዩጋንዳው ፕሬዝዳንት ዮሪ ሙሴቬኒ አስጠነቀቁ። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያ እና ዩጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት በከፍተኛ ባለስልጣኖቻቸው መካከል የቃላት ምልልሶችና ውዝግቦች ቀጥለዋል። የዩጋንዳው ፕሬዚዳንት ዮሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ አገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋት ቀስቅሷል። የፕሬዚዳንቱ ጠንከር ያለ ጥያቄና ፈርጣማ አቋምን ተከትሎ አንዳንዶቹ በምስራቅ አፍሪካ አገራት መካከል ወደፊት ግጭት ሊቀሰቀስ ይችላል ሲሉ ስጋታቸውን ገልጸዋል። ፕሬዚዳንት ሙሴቬኒ ይህን የተናገሩት ቅዳሜ ጥቅምት 29/2018 ዓ.ም በሰጡትና በአገሪቱ ቴሌቪዥን ጣቢያ በተላለፈ ቃለ መጠይቃቸው ነው። ቃለ ምልልሱ የተካሄደው የምርጫ ቅስቀሳ እያደረጉ በነበረበት በአገሪቱ ምስራቃዊ ክፍል በምትገኝ ምባሌ ከተማ ነበር። ፕሬዚዳንቱ በቃለ መጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ የመከላከያና የምጣኔ ሀብት ጥንካሬ ውህደትን ባብራሩበት ወቅት የባህር በር ባለቤትነት ጉዳይን አንስቷል። ሙሴቬኒ አራቱ የምስራቅ አፍሪካ ሀገራት በኢኮኖሚያቸው ስፋት መሠረት ወታደራዊና የጠፈር ምርምርን ጨምሮ የቴክኖሎጂ እድገት እንዳላቸው ተናግረዋል። አፍሪካ እንዴት ራሷን መከላከል ትችላለች? የምጣኔ ሀብት ውህደት ኢኮኖሚውን ያግዛል ሲሉ ተናግረዋል። ለዚህ ነው ለሰዎች የምነግራቸው ለምን አንድ መሆን እንዳለብን አታዩ? ምክንያቱም ኡጋንዳ የባህር በር ማደራጀት ከፈለገች እንዴት ልትገነባ ትችላለች? እኛ የባህር በር የለንም፣ ሲሉ ወደ ዋናው ጥያቄያቸው ተንደርድሯል። ኬንያ የኡጋንዳ ቁልፍ የንግድና የአቅርቦት አጋር ብትሆንም በጋራ የነዳጅ ማስተላለፊያ መንገድ ለመገንባት እንዲሁም የባቡር መስመር ለመዘርጋት ተይዘው የነበሩ ፕሮጀክት እቅዶች እስካሁን ድረስ ተግባራዊ አልሆኑም። ፕሬዚዳንቱ ይህንን በተመለከተ ሲናገሩ ማብቂያ የሌለው ንግግሮችን ከኬንያ ጋር አድርገናል፣ በባቡር መስመር፣ በነዳጅ ማስተላለፊያ ግንባታ። ምክንያቱም አገራችን በተፈጥሮ የባህር በር የላትም። ነገር ግን ውቅያኖሱ ለእኔም ይገባኛል ምክንያቱም የኔ ውቅያኖስ የት አለ? ያ ውቅያኖስ ይገባኛል። ወደፊት ጦርነት ይሮረራል። ወደፊት ወደ ጦርነት መግባታችን አይቀርም ሲሉ ተናግሯል። ይህ የሙሴቬኒ አስተያየት በኬንያ ውስጥ በማኅበራዊ ሚዲያ መድረኮችና በመደበኛ መገናኛ ብዙሃን ላይ የውይይትና የዘገባ ምንጭ ከመሆን አልፎ ቁጣንም እያስተናገደ ይገኛል። በኬንያ ውጭ ጉዳይ ሚኒስቴር ከፍተኛ ባለሥልጣን የሆኑት ኮሪር ሲንጎይ በሰጡት ምላሽ አገራቸው በዓለም አቀፍ ሕግ እንዲሁም የግዛት መብትን መብትንና የተፈጥሮ ሀብትን ለሚመለከቱ የሕግ ማዕቀፎች እንደምትገዛ በመጥቀስ የዩጋንዳ መሪ ሀሳብ ከሕግ ውጭ መሆኑን አመልክተዋል። ኡጋንዳ የባህር በር የሌላት አገር ስትሆን ፕሬዚዳንቷ ዮኒ ዮሪ ሚሴቬኒ የባህር ኃይል ስለ መገንባት ያላቸውን ፍላጎት እንዲሁም የህንድ ውቅያኖስን ያለምንም ገደብ የመጠቀም ፍላጎታቸውን ሲናገሩ በምስራቅ አፍሪካ ውስጥ አዲስ ስጋትን ፈጥሯል። ሙሴቬኒ ኡጋንዳ በባህር ዳርቻ ከሚገኙ ጎረቤታቸው ኬንያና ታንዛኒያ ጋር ወጥ በሆነ መልኩ የባህር ላይ መብት እንዳላት በመግለጽ ያ የማይቻል ከሆነ ወታደራዊ እርምጃዎች ሊኖሩ እንደሚችሉ ፍንጭ ሰጥተዋል። የእኔ ባህር የህንዱ ውቅያኖስ ነው ያሉት ሙሴቬኒ አገሪቱ ያላትን የወደብ ማግኘት ጥያቄ ፍለጋ ከዲፕሎማሲ ይልቅ የብሔራዊ መብት ጉዳይ አድርገው አቅርበዋል እንዲሁም ውቅያኖሶችና ወደቦች መላው አህጉርን ማገልገል አለባቸው። በማለት አንዳንድ የባህር በር ያላቸው አገራት በራስ ወዳድነት አስተሳሰብ በራስ ወዳድነት አስተሳሰብ ተችተዋል። ሙሴቬኒ እና ፕሬዚዳንት ዊሊያም ሩቶ ከ2024 ጀምሮ ከምዕራብ ኬንያ ኤልዶሬት ተነስቶ የኡጋንዳ ዋና ከተማ ካምፓላ የሚደርስ የነዳጅ ማስተላለፊያ ለመዘርጋት ንግግሮችን ሲያደርጉ መቆየታቸው ይታወሳል። ክቡራን አድማጭ ተመልካቾቻችን ከኢትዮ ቁም ነገር የዝግጅት ክፍል ለዛሬ ይዘንላቸው የቀረቡት ዘገባዎች የእስካሁኑ ነበሩ። እስከ ፍጻሜው አብራችሁን ስለቆያችሁ እያመሰገንን በድጋሚ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን።